ባለፈው ሱፍ ለብሰ ቬሎ አድርጋ ምናምን የሰራችሁት ቪዲዮ ምንድን ነው ማለት አልገባኝም። ችግር አለ እና። እንዴ ይቅርታ አላወራም እና እሱ ቪዲዮ ምንድን ነው ማለት በሱ ቅር ተሰኝቶሽ ነው ግዴታ? ጓደኝነታችንም ስላልተናገር ግልጽ ስላልሆነ ነው እንደዚህ አይነት እንትን ነው ነው አንቺ። እሱንም ማስከፍቶሽ ነው ሶሊ? እንዴት አያስከፋኝም። አስቦስኪ ሲጀመር አዲስ አበባ ሂደ እየሄድክ መምጣት ከጀመርክ ጊዜ ጀምሮ ባህሪክ እልክ አይደለም፣ እንደ ድሮ አይደለክም፣ በጣም ተቀይረሃል። እኔ ምንም ስለማላቅ ነው ምንም አታውቅም ብለህ ነው። ብቻ በጣም ነው ያዘንኩት። ብቻችንን ሆነን ብናወራ ደስ ይለኝ ነበረ። አመሰግናለሁ። እንዴ ሶሊ፣ ሶሊ በማላውቀው ነገር ድንገት ተሰብስቤ ካለሁበት አትነካካኝ። ምን አለበት? ምነዋ ምነዋ ማለዳው ፍቅር ገብቶ ጥቤ ባንተ አስደስቶ የነገርከኝ ግን ሰንብቶ ምነዋ። ሰላም ሰላም፣ እንዴት ናችሁ ቤተሰቦች? እኔ ደና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? በሰሞኑ ሙሽራ ነበርኩ፣ ግን ፎርጅቱ ሙሽራ ነበርኩ። ትክክለኛው ሳይሆን ፎርጅቱ ሙሽራ አንዳንድ ሰው ባደረኩት ነገር ብዙ ሰው አዙኖብኛል። እንዴት እንደዚህ ታደርጋለ፣ እንዴት እሷን ታስከፋታለ ምናምን እያላችሁ ያላችሁ ሰዎች አላችሁ። አለመንገር የእኔ ራሴ ስህተት ነው። እንደዛ ማድረግ አልነበረብኝም። መጀመራ ተነጋግረን ፍቃደኛው ሆና እንደዛ ነበር ማድረግ የነበረብኝ። የሰው ልብ ትሰብራለ ምናምን ብላችሁ እያስከፋችሁ እያወራችሁ ያላችሁ ሰዎች አላችሁ። ለሱ በጣም ይቅርታ። ማይደረግ ነገር ነው እኔም ሳስበው። ማይደረግ ነገር እንዳረግኩ ከትንሽ ቆይታ በኋላ ተረድቻለሁ ማለት ነው። ማይደረግ ነገር ነው ያረኩት፣ እና ደግሞ ይደብራል፣ ያስደብራል፣ ሰውም የሚያስከፋል ማለት ነው። እና ለዛ በጣም ይቅርታ ልጠይቅ ነው የመጣሁት ዛሬ። ማሄም ጠርቻታለሁ፣ ደውዬላት ነይ ብያታለሁ። እሷም እንዴት እንደዚህ ታደርጋለህ? መጀመሪያ መናገር ነበረብህ ብላኛለች፣ ብላኝ ነበር። ግን ደግሞ እኔ በሌላ ነገር አልሰንኩትም። ዝም ብሎ ነገር አስቤ ነው። ያው ጓደኛዬ ስለሆነ ያው ብዙ ነገር አብረን ስላሳለፍን ያው ኖርማል ነው ብዬ ነበር ያሰብኩት። ያው እሷም እንደዚህ ታስባለች ብዬ አልነበርም ይህንን ነገር ያደረኩት። በማድረጌ በጣም ጥፋተኛ ነኝ። ልክ ነው። የኔም እህት እንደዚህ ብትደረግ በምታውቀው ሰው በጓደኛው የሆነ ሰው እንደዚህ ብትደረግ ሊያስከፋት ይችላል። አያስከፋም ማለት አይደለም ያስከፋል። ግን ደግሞ እኔ ያው ሌላ ነገር ነበር ያሰብኩት ማለት በኖር ማን ያሰብኩት ሁሉን ነገር ቀለል አድርጌ ነበር ያሰብኩት። ያው ምንም ማለት አይደለም፣ ጥፋተኛ አይደለሁም ብዬ አላስብም። ጥፋተኛ ነኝ ያው ከሰማችኝና ካወራች ዛሬ የታሪቻት ላወራ ትፈልጋለሁ ብዙ ነገር ይቅርታ ምልጠይቃ ትፈልጋለሁ። ለመጀመሪያ ጊዜ ነው ሳላገኛት ምንም ሳልላት ቬሎ ለብሰሽ እኔም ሱፍ ለብሼ ቬሎ ለብሰሽ ነው ያልኳት። እሷ ግራ ገብቷት እያናገረች እንዴት ምናምን ግራ ገብቷት ነበር የዛኔ። እና ሰው ሳይገናኝ ለመጀመሪያ ጊዜ አሁን አዲስ አበባ ነበርኩ ምኖሮ እዛ ከገባው ትንሽ ቆይተዋል። አናወራም፣ ትንሽ ቆይተናል። ካወራንም ያለውበት ቦታ ኔብያታለሁ። ወደ ሴራና አካባቢ ነኝ፣ ታውቀዋለች ኔብያታለሁ። ከእሷ ጋር የምናወራው ነገር ይኖራል ማለት ነው። በስንት መከራ መሰላችሁ እኔ ያልኳት። እምቢ ብላኝ ትንሽ አኩርፋለች። ከብዙ ቆይታ በኋላ እኔ እንጃ የምትመጣም አይመስለኝም፣ ግን እመጣለሁ ብላኛለች። እስኪ ሁለት አይነት ሀሳብ ነው፣ ግን ዝም ብለን እንጠብቃት ብትመጣም ባትመጣም ዝም ብለን ብንጠብቃት ይሻላል። የፈለገችው ብትል የፈለገችው ብታወራ አይፈረድባትም። ምክንያቱም ጥፋቱ እኔ ጋ ስላለ ማለት ነው፣ እንደዚህ የማይደረግ ነገር ስላደረኩ የፈለገችው ነገር ብትል ብትመጣ ባትመጣ ምንም አልፈርድባትም። ምክንያቱም እኔ ጥፋተኛ ስለሆንኩ ማለት ነው። እንግዲህ እስኪ ትምጣም አትምጣም እንጠብቃት ግን ካልመጣች ደውልላት እና ምትመጪ ትመጫለሽ ወይስ አትመጪም? እላታለሁ ለመጨረሻ ጊዜ። ብዙ ጊዜ ደውዬ ነው እና እያልኳት ምትመጣ ከሆነ እዚሁ በእናንተ ፊት ይቀርታላታለሁ። የፈለግሹ ነገር ልጋብዘሽ፣ የፈለግሹ ነገር ልቀጣላታለሁ። እና እስኪ ያለውን ነገር አብረን ስትመጣ ምን ይሆናል። ከመጣች ማለት ያው ትመጣለች ብዬ ስለማስብ ነው። ማለት ሰውን ታከብራለች፣ አሪፍ ነው በቀደመ አክብራኝ ነው ዝምላ ለኔ ቦታ ስላላት ዝምላ ነው ቢሮን አስራ አስረሽ ነው ምናምን ስላት እሺ ብላኝ የመጣችው ዛሬ ደግሞ እንደዛ ካስከፋዋት በኋላ እንደዛ ካስቀየምኳት በኋላ ትመጣለች አትመጣም ብዬ አላስብም ልትመጣም ትችላለች አትመጣም ትችላለች ያለውን ነገር ግን አብረን እንጠብቃት ካልመጣች ለመጨረሻ ጊዜ ደውዬ አናገራታለሁ ምትመጣና እንደማትመጣ አረጋግጣለሁ። ግን አሁን እኔ ስላልኳት እስኪ ትንሽ እንጠብቃት እመጣለሁ ስላለችኝ ትንሽ እንጠብቃትና ያለውን ነገር እናያለን ማለት ነው። አብረን እንጠብቃት። ቤትስ ያዝልኝ፣ ቦታ ምረጥና ቦታ ምረጥና ወይ ሀረር ወይ ሸገር ጫውተኝ ቶሎ ና። በጣም ይቅርታ እንድታረግልኝ ነው የምፈልገው። እንድታዝኝብኝ እኔ ሰው ማንኛውም ሰው እንዲያዝንብኝ አልፈልግም። እውነት እውነቴን ነው። ማንኛውም ሰው እንዲከፋብኝም አልፈልግም። ደግሞ መጥፎ ልብ እንደሌለኝ አንቺ ራሱ ታውቂያለሽ። ለሰውም መጥፎ እንደማላስብ አቃለሁ ኮሶ መጥፎ ነገር አስበ ነው ምናምን የኔ ልብ ለመጉዳት ነው ብዬ አደለም። ለዛም ነው እዚህ ድረስ የመጣሁት እንድናውራ የሚፈለግኩት መጥፎ ልብ አለ ሀላልኩ መጥፎ ነገር እንዳላሰብ ግን ደግሞ ማይደረግ ነገር ነው። በእንደዚህ ይን ነገር አይቀለድም። መቼት የሴትን ልጅ ልብ ታቃለ ብዬ አስባለሁ እና እንደዚህ ይን ነገር አልጠበቅኩ እና ለዛ ነው በጣም ደብሮ ነበረ ማለት ያለፈው እንትን ከዚህ በኋላ እኔም ለኔም ትምህርት ነው የሚሆነው። ይቅርታ እንድታረግ ይፈልጋሉ። ያለፈው አልፏል። ከፈለግሽም ብቻ እኔ ከኔ የምፈልገው ለአንቺ ይቅርታ መጠየቅ ነው። አይ አልፏል፣ ብቻ ከተማርክበት ልክ እንዳልሆነ ካወቅ፣ አልፏል። ችግር የለውም። እኔ የምፈልገው ይቅርታሽን ነው። ይቅር እንድትይ የምፈልገው እሺ ማለት ከልብሽ መሆን አለበት። ቅር እያለሽ ምናምን ምናምን። አይ ብዙ ጊዜ እየተደወለ ነው ማለት። እንዴት ነሽ? ደህና ነኝ። አንዴ የሆነ ቪዲዮ እየሰራው ነው ሶሊ በሰላም ነው። እሺ ሰላም ነው ወይ? ሰላም ነው። የት ነው ያለው ሶሊ? ቪዲዮ እየሰራው ነው። አላ እንትን አላልሽኝም። ከፈለች ቪዲዮ ኮለ ደዊና አላሳይሽ። አይ ማን በአካል ነው ማገኘት የፈለኩት። በአካል ታገኝ ፈልገሽ ነው? እሺ እሺ፣ በቃ ቪዲዮ የምቀርጽበት ቦታ ነው። ያ ሴራ ነው አካባቢ ነኝ ያለሁት። እሺ መጣሁ። እሺ ምቀርታ ሰላም። አህ በሰላም ማለት አላገኘሁም፣ ማንም ሰው አላገኘሁም። ታውቂያለሽ እዚህ ከመጣው በኋላ አንድ ጓደኛ አለችኝ እና አላገኘው እሷ ይመስለኛል እንደመጣው ቃ ነው መሰለኝ። እንደዚህ ነው እና ወደ ጉዳያችን እንግባና፣ ከልብሽ ከልብሽ ይቅርታ እንድታረጊልኝ እፈልጋለሁ። የምሬ ነው እሺ። አይ ከዚህ በኋላ እንደዚህ አይነት ነገር ባይደገም ደስ ይለኛል። አይ አይደገም። ማለት ሰው አንድ ይማራል አይደል? ከጥፋቱ ከስተቱ መማር አለበት አይደል? እኔም ያው እንዳጠፋሁ አውቄ ነው ይቅርታ ልጠይቅሽ ፈልጌ ማለት ነው። እና ደግሞ የፈለግሽውን መቀጣት ትችያለሽ። የፈለግሽውን ሊጋብስ ይችላሉ ማለት ነው። እንትን ካላልሽ እንደዛ ተስማምተናል። የምር እንደዛ ኮ ነሽ። ካልሆነ የሆነ ትመጣለች። አሁን የደወለች ነገር ድንገት ተሰብስቤ ካለሁበት ትባላች። እንደውም ላስታውቀሽ፣ ምን አለበት ምነዋ። ምነዋ ማለዳው ፍቅር ገብቶ በአንተ አስደስቶ የነገርከኝ ግን ሰንብቶ፣ ምነዋ በሰላም ነው? ሰው ላ የጠራሽ ማለት እንደዚህ አቻኩልሽ ነው? ጸጉሩ ከድግው አደገ ለምን አትቆረጠው? ጎረመስኩ መሰለኝ አድጓል እንደይናል እም ትንሽ እና በሰላም ነው እንደዚህ ያሮጥሽ የጠራሽ በሰላም ለማናገር ፈልጊ ነበር። ምንድን ነው አይደርስም ነበር በኋላ? አይ አሁን የፈለኩት አስቸኳይ ጉዳይ ነው ማለት። ምን አይነት አስቸኳይ ጉዳይ? በኋላ እኮ ተገናኝተን ማውራት ይችል ነበር አይደለም? መምጣት አቆረጥኩ። ችግር የለም። ለምንድን ነው መምጣት እንደውል አልነገርኩ? ኦኬ፣ ለዛ ነው እንደዚህ የጠራሽን ስላልነገርኩሽ ነው? አዎ ቢያንስ ስልክ ስደውል አይሰራም ፈልጊክ ነበረ። ከባለፈው የሆነ ቪዲዮዎች ነበረ። ለምንድን ነው ያልነገርከኝ? መምጣቴ መምጣቴ ለማንም አልተናገርኩም። እሱማ አለመናገሬ ግን በጣም ይቅርታ። ስልክ ሲደውልልሽ ለምን ስልክ ማንሳት? አሁን ራሱ በመከራል ይሰራሉ። አዎ ስልኬን ይዘጋዋሉ ነው ስል እኮ ቢያንስ እሺ። መምጣትን ያልተናገርክበት ምክንያት አለ ብዬ አስባለሁ። የለኝም ማለት ምን? ተናደሽ አልኩ። ፊትሽ ልክ አይደለም ምናምን እኮ ለምንድን ነው ያነገርኩት? ከዛስ ሌላ ጊዜ ስትመጣ ነግረኝ ነበር፣ እንደዋወል ነበር። ለምንድን ነው ያነገርኩት? እሺ፣ ለእሱ ይቅርታና በኋላ ብቻችን ስንሆን እናወራለን። አሁን ነው የማውራት የፈለኩት። እሺ፣ ለእሱ ይቅርታ። ማን ለማንም አልተናገርኩም፣ ዝም ብዬሽ ነው የመጣሁት ሶሊያት እና ድጅንጂ እንዴ ትናደድ እንጂ አልተናደድኩም። እና ምን ሆነሽ ነው ፊትሽ እኮ ነው ለ እንደዚህ አይ፣ ምን አልባት ቢዚ ሆኖ ሊሆን ይችላል። ያን ያህል የሚያናድድ ነገሩ በጣም አላቅም። ቀረቤታችን ግን ያን ያህል የሚያናድድ ነገር አይመስለኝም። በጣም ነው የሚያናደደው። ከዚህ በፊት ሊመጣ ሲል ነበር የሚደውልልን። ማለት እዚህ መምጣቴን አለመናገሬ በጣም ይቅርታ፣ ስልክም አለማንሳቴ በጣም ይቅርታ። ማንም ያቅም ማለት ወይ ሰው ሊያትና ደጅ እንዴ እየተናደርሽ ማለት መግባባት አንችልም እሺ። ማለት ወይ ተነገ ተረጋግተን ማይን ሸኛትና ተረጋግተን ቁጭ ብለን ማውራት እንችላለን። እንዴ እኮ እሱ እሺ ቶ ስልክ አለ መደወልን ቶ፣ ባለፈው ሱፍ ለብሳ ቪሎ አድርጋ ምናምን የሰራችሁት ቪዲዮ ምንድነው? ማለት አልገባኝም፣ ችግር አለ። እና አንድ ይቅርታ ላውራ እና እሱ ቪዲዮ ምንድን ነው ማለት በሱ ቅር ተሰኝቶች ነው፣ ግዴታ ጓደኝነታችንም ስላልተናገርን ግልጽ ስላልሆነ ነው እንደዚህ አይነት እንት ነው ነው። አንቺ እሱንም ማስከፈቶሽ ነው። ሶሊ፣ እንዴት አያስከፋኝም? አስበው እስኪ፣ ሲጀመር አዲስ አበባ ሄደህ እየሄድክ መምጣት ከጀመርክ ጊዜ ጀምሮ ባህሪህ ልክ አይደለም፣ እንደ ድሮ አይደለም፣ በጣም ተቀይረሃል። ይሄ ነገር ደግሞ ያስከፋል በጣም ምን ማድረግ ነው ያለብኝ ሶሊ? ምን ሆነች ነው እንዴ? ሲጀመር እየነገርኳት ነው ለእሷ፣ እየነገርኳት ነው አንዳንድ ሰው ነው እንጂ ያላወቀው ጓደኛዬ ነች ብዬ እየነገርኳት ነበረ፣ ገና አንቺ ሳትመጪ በፊት። እንደዚህ ይህንን አስከፍቶች ነው ሶሊ። እንዴት አያስከፋም? እን አቢ እንትን እያልክ እኮ አይደለም ሲጀመር፣ እዛ አዲስ አበባ እኔ ነግሬያለሁ። መጀመሪያ ብቻችንን ሆነን ብናወራ ደስ ይለኝ ነበረ። ያው እንትን ብንል ግን አዲስ አበባ ከሄድክ ጊዜ ጀምሮ ምንም እኔ ምንም ስለማላቅ ነው ምንም አታውቅም ብለህ ነው። ምንም እንደ ድሮ መታመን እየታመንክልኝ አይደለም። በቃ ምንም ያለህ ነገር ምንም እየገባኝ አይደለም። ግልጽ አይደለህም። በጣም ድብቅ እየሆንክ ነው። እኔ አብ እንደዚህ ሆነህ አይደለም ማቀሳቀ የኔና አንቺ ጓደኝነት ማለት ቆይ ማለት የኔና አንቺ ጓደኝነት ሰው ስላላወቀው ነው። አሁን አንቺ እንደዚህ እየሆንሽ ያለሽ ሰው ስላላወቀው እኔ አይደለም። እንደዚህ እየሆንክ ያለውት አንተ ልክ ልክ አይደለህም፣ ግልጽ ስላልሆነ እንዴት ነው? ለኖርማል እኮ ቢታወቅ ኖሮ እንደዚህ አትሆንም ነበር። ብቻ በጣም ነው ያዘንኩት። ብቻችንን ሆነን ብናወራ ደስ ይለኝ ነበረ። አመሰግናለሁ። አንዴ ሶሊ ሶሊ አንዴ ላናግራትሽ እሺ፣ ሶሊ